ስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምናላችሁ። የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። ሃይማኖታዊ መሪ አያቶላህ አሊ ሀሚኒን ካሚኒ ከታዩ ሳምንታት ሊሆናቸው ነው። እስራኤልና ኢራን የተኩስ አቁም ስምምነት ተግባራዊ መሆኑን ቢጀምርም የኢራኑ ዋና መሪ አያቶላህ አሊ ሀሚኒን ካሚኒ ለሳምንት ያህል በይፋ ባለመታያቱና በምን ንግግራቸ አለማድረጋቸው ኢራናውያን ስጋታቸውን እየገለጹ ነው። ለመረጃው ቅርብ ያላቸው ምንጮች እንዳሉ ከሆነ ለእስራኤል ሊፈጸም ስለሚችል የግድያ ሙከራ ጥንቃቄ ለማድረግ ነው ብለውታል። ግን ከሳምንት በኋላ ወደ ሚዲያ ብቅ ብለዋል። እነዚህ ሃይማኖታዊ መሪ ምን አሉ የሚለውንም በዝርዝር የምንመለከተው ይሆናል። ኢትዮጵያ አትሌቲክ ፌዴሬሽን ጓዳ ያጋለጠው የኦዲት ሪፖርት ምን ይመስላል የሚለውንም በዝርዝር እናየዋለን። በጋዛ የሟቾች ቁጥር 84,000 መድረሱን ሪፖርት አመላከተ። ይህንንም በዝርዝር የምና ይሆናል። በአሜሪካ 11 ኢራናውያን በቁጥጥር ስር ዋለች። ፓይለቶች የኢራን የኒውክሊየር ቢያርሙትም ውሸታሞች ሚዲያዎችን በአሜሪካ ጀብድ እያንኳሰሱ ነው ሲሉ ዶናልድ ትራምፕ ተናገሩ። ይህንንም በዝርዝር የምንመጣበት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። አያቶላ ሀሊሃ ካሚኒን ወደ ሚዳ መጡ። አሜሪካ እስራኤል እየወደመች መሆኗን ስላወቀች ነው ጦርነቱን ያስቆሙት። የኢራኑ መሪ አያቶላ ካሚኒ ከጦርነቱ ማብቃት በኋላ ለመጀመሪያ ጊዜ ባቀረቡት ንግግር ለአሜሪካና ለእስራኤል የኢራን ሕዝብ ማን እንደሆነ አሳይቷል። ሊያጠቁን የመጡት የአሜሪካና እስራኤል አየር ኃይሎች ላይም ከባድ ኪሳራ ድርሰናል ያሉት ካሚኒ ጦርነቱ ቢቀጥል እንደሚሸነፉ ስላረጋገጡ ሊያቋረጡ ተገድደዋል ብለዋል። አያቶላህ በ12ቱ ቀን ጦርነት ኢራን ማሸነፏን አውጀዋል። በተመሳሳይም ዶናልድ ትራምፕ በትናንትናው ለብ ባደረጉን ንግግር እስራኤል የኢራን ሚሳኤል ጥቃቶች መቋቋሚ የማትችልበት ደረጃ ላይ ደርሳ እንደነበር በመቶዎች የሚቆጠሩ ህንፃዎችና መሰረተ ልማቶች መውደማቸውን ገልጸዋል። አትሌቲክ ፌዴሬሽን ጓዳ ያጋለጠ የኦዲት ሪፖርት። የፌዴራል ዋና ኦዲተር የኢትዮጵያ አትሌቲክ ፌዴሬሽን የሥራ አስፈጻሚው የ2016 በጀት ዓመት የሂሳብ እንቅስቃሴ ኦዲት አድርጓል። ኦዲቱ ሪፖርት ሰሞኑን በሕዝብ ተወካይ ምክር ቤት የቀረበ ሲሆን የፌዴራል ዋና ኦዲት መሰረት ዳምጤ ፌዴሬሽን በተለይ ከአዳዲስ ኩባንያ ጋር በተያዘ ከዶላር ሂሳብ ጋር ያጋጠመው ጉድለቶችን አቅርበዋል። ፌዴሬሽኑ አዳዲስ ስፖርት ካምፒዎች ጋር እንደ ኢሮፓ አቆጣጠር ጃንዋሪ 1 2013 እስከ 31 ዲሴምበር 20 ድረስ የስፖንሰርሽፕ ስምምነት ማድረጉን ወይዘሮ መሰረት አስታውሰዋል። በተደረጉት ኦዲት ፌዴሬሽኑ በገባው ውል መሰረት ከአዳዲስ ካምፓኒ ለሚገቡ ትጥቆች ፌዴሬሽኑ የትራንዚትም ሆነ ሌሎች ተያያዥ ወጪ ሳያወጣባቸው ፍሪ ቻርጅ እንዲያቀርብ የተጠቀሰ ሲሆን ፌዴሬሽኑ ግን በአዲስ ካምፕ የወጡ ትጥቆችን ለትራንዚት መጋዝ ወጭን 2014-2016 ዓ ም በድምሩ ከ3 ሚሊዮን 500 ሺህ በላይ መክፈሉ ተረጋግጧል ብለዋል። ከዚህ ውስጥ 1 ሚሊዮን 835 ሺህ ብር ለምን እንደዋለ እንደተከፈለ ማስረጃ እንዳልቀረበ አስታውቋል። በተጨማሪም በየዓመቱ በስልጠና ፕሮጀክቶች ስር ለሚገኙ 1200 ታዳጊ አትሌቶች 11 አይነት ትጥቆች እንደሚላክላቸው በወል ቢቀመጥም ፌዴሬሽኑ ግን የሚልካቸው የትጥቅ አይነቶች 6 ብቻ መሆናቸውን ዋና ኦዲት ሴንተር ገልጿል። ይህም ብቻ አይደለም። ፌዴሬሽኑ ከአዳዲስ ካምፓኒ ጋር በመገባው ውል መሰረት በካምፓኒው በየዓመቱ የተላከለትን የዶላር መጠን የሚያሳይ በካምፓኒ የተላከ ማስረጃ አልተገኘም ተብሏል ዶላር በሚገባበት የፌዴሬሽኑ የውጭ ምንዛሪ አካውንቶች ብዛት ስንት እንደሆነ ኦዲት ስለመደረጋቸው የሚያሳይ ማስረጃ ተጠይቆ ፌዴሬሽኑ አለማቅረቡ ዋና ኦዲተሩ ተናግረዋል። በተያያዘም ፌዴሬሽኑ የዶላር ገንዘብን በተያያዘ ግለሰቦች፣ ተቋማት በኢትዮጵያ ብር ለመቀየር በመስማማት የሚለወጥ ሲሆን በአጠቃላይ በግለሰቦቹና በተቋማት በብር እንዲቀየር ትዕዛዝ የሚሰጥ መሆኑን ዋና ኦዲተሩ አስታውቀዋል። ዶላር ወደ ብር ከተቀየረ በኋላ ሕጋዊ ደረሰኝ ወደ ፌዴሬሽን አካውንት ገቢ ስለመደረግ ወይም በተሰበሰቢው መልእክት ስለመያዙ ሪፖርት አለመቅረቡን አስታውቀዋል። በጋዛ የሟቾች ቁጥር 84,000 መድረሱን ሪፖርት አመለከተ። ይህ አሃዝ የጋዛ ጤና ሚኒስቴር ካወጣው 45650 ወይም 40 በፐርሰንት እንደሚበልጽ ተገልጿል። የጋዛ የሞት ዳሰሳ ጋዛ ሞልታሪ ሰርቬይ በእስራኤልና ሐማስ ጦርነት የደረሰው ጉዳት ይፋ አድርጓል። ጦርነቱ ከተጀመረ ኦክቶበር 7 2023 እስከ ጃንዋሪ 2025 ድረስ ብቻ 75 ሺህ ፍልስጤማያን መገደላቸው አንድ ሪፖርት አመላክቷል። በግፍ ከተገደሉት ውስጥ 56.2 በመቶ እናቶች፣ ህፃናትና አቅመ ደካሞች እንደሚገኙበት ተገልጿል። ከጦርነቱ በኋላ ከተወለዱት 357 ህፃናት አራቱ እንደሚሞቱ በሪፖርቱ ተመላክቷል። 1540 የሚሆኑት ከጦርነቱ ውጭ በተከሰተ ኖን ኢንቮልመንት ሞት ነው ህይወታቸው ያለፈው ይላል። ምክንያቱም ረሃብ፣ ህመምና የጤና አገልግሎት እጥረት እንደሚገኝበት ተገልጿል። በዚህም ጥናት ከሰባት ዩኒቨርሲቲ ተቋማት የተውጣጣ ዓለም አቀፋዊ ምሁራን ቡድን ተሳትፎ አድርጓል። የቡድኑ የጋዛ ጤና ሚኒስቴር በየጊዜው የሚያወጣው ሪፖርት የተጋነነ አለመሆኑን አረጋግጧል። የቡድኑ ለጋዛ የሚኖረው የሚኖረው 20000 ፍልስጤማያን የፊትለፊት ቃለ መጠይቅ አድርጓል ተብሏል። ዳታው ከታህሳስ 30 2024 እስከ ጥር 5 25 ባለው ጊዜ የተካሄደ ነው ተብሏል። አሜሪካ 11 ኢራናውያን በቁጥጥር ስር አዋለች። የአሜሪካ ኢሚግሬሽን ባለስልጣን በህገወጥ መንገድ በአሜሪካ ይኖሩ የነበሩ 11 ኢራናውያን በቁጥጥር ስር መዋሉ አስታውቋል። ባለስልጣኑ በአሜሪካ በህገ ወጥ መንገድ ይኖሩ የነበሩ ከኢራን ውስጥ ተኳሽ ሆነው አገልግሏል የተባለ ሰው ጨምሮ 11 የኢራን ዜጎች መያዛቸውን አናዶል በዘገባ አመላክቷል። የሀገር ውስጥ ደህንነት ክፍል በተጠረጠሩ አሸባሪዎች ለመለየት በቁጥጥር ስር ለመዋል ከፍተኛ ጥረት ማድረጉም ባለስልጣኑ አመላክቶ የሀገር ውስጥ ደህንነት ክፍል ረዳት ጸሐፊ ትሬሽያን ማክሊያዊን በሰጡት መግለጫ እንዳስታወቁት በቁጥጥር ስር የዋሉ ዜጎች የቀድሞው ፕሬዚዳንት ፕሬዚዳንት ጆ ባይደን አጭበርብረዋል ተብሏል። በቁጥጥር ስር ከዋሉም መካከል ሪቫር ካሪም እና የተባለችው ተኳሽ ሲሆኑ እስላማዊ ሪፐብሊክ የኢራን ጦር ሰራዊት መታወቂያ ካርድ በእጇ ተገኝቷል ሲሉም አብራርተዋል። ከሊባኖስ ሂዝቦላ ጋር ግንኙነት እንዳለው አምኗል የተባለ ደግሞ እስላማዊ አብዮታዊ ጥበቃ ጓድ አባል የሆነ መህራን ማኪር ሳሊህ ነው። ከያዙት ውስጥ ሰባቱ ከዚህ ቀደም ባነዛጆች ወንጀሎች ሰርተዋልም ሲባልም ተገልጿል። ሊኔት ቫንታሊን የተባለች ሴት ደግሞ አሪዞና በሚገኘው ቤቷ ውስጥ የህግ አስከባሪዎች ሊፈልጓት ሲሄዱ በጥይት ለመተኮስ በማስፈራራት መያዟን አስታውቋል። ፓይሎቶቻችን የኢራን የኒውክለር ቢያወድሙትም ውሸታሞች ሚዲያዎች ግን የአሜሪካን ጀብድ እያንኳሰሱት ነው ሲል ፕሬዝዳንት ትራምፕ ተናገሩ። የእኛ ፓይለቶች የኢራን የኒውክለር ጣቢያ ውድመዋቸዋል፣ ነገር ግን ውሸታም ሚዲያዎች አሜሪካን ኢራን ላይ የፈጸመችውን ጀብድ አሳንሰውታል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሄግ በተካሄደው የኔቶ ኮንፈረንስ ላይ በሰጡት መግለጫ አሜሪካ አየር ኃይል በኢራን የኒውክለር ፋሲሊቲዎች ላይ ትክክለኛና ውጤታማ ጥቃቶች መፈጸሙን ሲገልጹ የእኛ አብራሪዎች የኢራን የኒውክለር መሰረተ ልማት አውድመዋል፣ ብለዋል ትራምፕ። የእኛ ፓይለቶች ጀብድ ሰርተዋል፣ የኢራን የኒውክሌር ጣቢያዎች አውድመዋል። ነገር ግን ውሸታም ሚዲያዎች አሜሪካን ጀብድ እያንኳሰሱ ነው ሲሉም ወቅሰዋል። የእኛ አብራሪዎች ዓለምን ለመጠበቅ የጀግንነት ስራ እየሰሩ ባለበት ወቅት ውሸታ ሚዲያዎች የአሜሪካን ተጽዕኖ የሚቀንስ የተሳሳተ መረጃ ማሰራጫታቸውን ቀጥለውበታል ሲሉም ፕሬዚዳንቱ አክሎ አብራርተዋል። ትራምፕ የኢራን የኒኩለር ጣቢያዎች ወድመዋል ቢሉም የዛሬ የወጣው ፔንታጎን የስለላ ግምገማ የኢራን የኒኩለር ላይ ለወራት የሚያጓትት ጥቃት ደረሰባት እንጂ አልወደበም ማለቱን የውስጥ አዋቂ መረጃ ምንጮች የጠቀሱት የዜና መረጃዎች አመለክታሉ።